በኢትዮጵያ ግዙፍ የሆነችው ጣናነሽ ቁጥር ሁለት ጀልባ በጣና ሐይቅ ላይ በቅርቡ ለአገልግሎት ክፍቱና መመረቋ የሚታወስ ነው። በዛሬ ዕለት ደግሞ በተለይ መንገደኞችን ወደ ደልጊ ጭና ለማንቀሳቀስ የመጀመሪያዋን ጉዞዋንም ልታደርግ እነሆ እንደምንመለከተው በዝግጅት ላይ ትገኛለች። መንገደኞችም ቦታ ቦታቸውን የያዙ ይገኛሉ። በጣና ሐይቅ ላይ በሚኖራት ጉዞ በተለይ የአካባቢው ማህበረሰብ እንዴት አገኛት እያልን እየጠየቅን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ተመልካቾቻችን ያው እንደምንመለከተውም ምን ጣና ነሽ ቁጥር ሁለት እንግዲህ በጣና ሐይቅ ላይ ጉዞዋን ወደ ደልጊና ወደ ደቅ እያደረገች ትገኛለች። ጣና ነሽ ቁጥር ሁለት ጀልባ የቪአይፒ ቦታን ጨምሮ ወደ አራት ክፍሎች የያዘች ነች። እንደ አጠቃላይም ወደ 188 ያክል ሰዎችን የመጫና አቅም አላት። እንግዲህ እንደምንመለከተውም ተሳፋሪዎች ወደ ደልጊና ወደ ደቅ የሚያደርጉት ጉዞ ጣና ሐይቅ ላይ ተንቀሳቀሱ ይገኛሉ። ከነሱ ጋር ደግሞ ቆይታ እናደርጋለን። ጣና ነሽ ቁጥር ሁለት ለመጀመሪያ ጊዜ ነው እንግዲህ የሕዝብ አገልግሎት እየሰጠች የምትገኝና፣ እንዴት አገኛችሁ? ዘመናዊ ነታው ኔ በአሁኑ በአውሮፕላን እንጂ በጀልባ ላይ ደግሞ በአውሮፕላን እንዳድርጉ ነው የምቆጥሩ። ስለዚህ ያው እንግዲህ አገራችን በጣም ከፍታ እያሳየች ነው ያለ። ስለዚህ በዚህ ቢቀጥል ደስ ይለናል። ህዝቡም ደስተኛ ነው፣ እኔም ደስተኛ ነው። እኛ ከዚህ በፊት ጉዟችን በተለምዶ ዝም ብሎ ባህላዊ በሆኑ ጀልባዎች ነበረ ጉዞ። ዛሬ ደግሞ በዚህ መልኩ በዚህ በጣናነሽ ሁለት መጓዛችን በጣም ደስ ብሎናል። በጣሊያን ጀልቦች ነበረ የተሻለ የምንላቸው ንጋትና ጣናነሽ ናቸው። አሁን ደግሞ የተሻለ ሁኖ አግኝተ ነው ዘመናዊ የሆነ እንደ ፕሌን እንደምጓዝ አድርጌ ቆጥሬዋለሁ በኔ በኩል ቅጽበታዊ ወይም ደግሞ የጉዞ መጠኑ አሁን ያወቅነው ባይሆንም እሱም ላይ ለውጥ አለ ብለን እናስባለን። ፍጥነት የሆነው ጉዞ እስካለ ድረስ የቱሪዙንም ለሀገር ገቢ ወይም ደግሞ የሀገራችን አካባቢ ጣና ያሉትን መስህቦችን የቱሪስት መስህቦችን የበለጠ ያፋጥናል። የበለጠ ደግሞ እውቅና እንዲኖራቸው ያደርጋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ የባህር ዳር ቅርንጫፍ ዋና ስራ አስኪያጅ ሙላት ጸጋዬ በበኩላቸው ጀልባዋ በዛሬ ሁለት መደበኛ የሕዝብ ትራንስፖርት መስጠት ከመጀመሯ በፊት ባለፉት ጊዜያት ወደ ጎርጎራና ወደ ተለያዩ አካባቢዎች ለተለያዩ ፕሮግራሞች ስምሪት ማድረጓን አስታውሰዋል። ጀልባዋ ፈጣን ከመሆኗ ባለፈም ስለሚኖራት ዘርፈ ብዙ ፋይዳም አብራርተዋል። በጣም ፈጣን ነች። ስለዚህ እስካሁን ከነበሩት ጀልባዎቻችን በጊዜ ደረጃ ከግማሽ በላይ ነው የምትቀንሰው። በምቾት ደረጃም ደረጃዋን የጠበቀች ስለሆነ ዘርፉ ላይ ትልቅ ተጽዕኖ የምትፈጥር ነች በማዘመን በኩል ስለዚህ ትልቅ መርታ ነው ለዘርፉ። እንግዲህ ቱሪስቱ የሚፈልገው የሀገር ውስጡም የውጭም ቱሪስት የሚፈልገው ምቾትን የጠበቀ ፍጥነት ያለው አገልግሎት ይፈልጋል። በጣም አንደኛ ተመራጭ ትሆናለች ተብሎ ነው ና በዚህ ደረጃ አገልግሎት የምሰጥ ስለሆነች ሁሉም ቱሪስት እንዲጠቀምባት የሀገር ውስጡም የውጭም ጥሪያችን እናቀርባለን። በዚህ አጋጣሚ በጀልባዋ የሚሰጠው መደበኛ የሕዝብ ትራንስፖርት እንዲሁም የሌሎች ፕሮግራሞችና ወደ ቱሪስት መዳረሻዎች የሚደረገው ጉዞ ተጠናክሮ እንደሚቀጥልም ተገልጿል።